ያሳያችኋለሁ። አሁን መልፉፉን ጨምረው ነው ማለት ነው። ይሄን እንደዚህ ይላጥኩኝ። ይሄ ሩዙና ጥቤ ሩዝ መስር ማለት ነው። የሚበቃኝ ነሃል አድርጌ ያለሁኝ እናንተም የበቃችሁት የምትፈልጉት ነሃል ማለት ነው። እዚህ ሳለ ይጣላል ማለት ነው፣ ትንሽ አንድ አምስት ደቂቃ

ይኸው ይሄን ይመስላል። እንዲህ እያደረጋችሁ ተላየ የበሰለውን ታወጣላችሁ። ሲዳስ እንዲህ ይነሳል። ይሄንኛው ይሄ ዝ ክፍት ስለሆነ ሲዳስ ይነሳል። እንደዚህ እያደረጋችሁ ማንሳት ነው። እንደ አላቀጠም ታይበስል አሁን እንደዚህ ሆኖ ይወጣል እንደ ማለት ነው። ማለች እስተኔ ስልት ጠብቃላችሁ። ስታለቀ ድረስ እንደዚህ ያደረጋችሁ ማውጣት ነው ማለት ነው። ቀላል ነው። ቢስሚላ፣ ይሄው እየወጣ ይሄንን ይመስላል። በጣም ምታይበስል ይሄን እየቀረጣችሁ ታወጡታላችሁ። ከዚህ እንደዚ ቁርጥ ይደረጋል። ይሄ ይሄ መውጣት አለበት ለመጠቅለል እንዲመች። እዛ እንደሚመቻችሁ እያደረጋችሁ እየቆራረጣችሁ መጠቅለል ነው ማለት ነው። ይችን እያወጣችሁ ይችን እንደዚህ ትወጣለች። ይች እንደዚህ እዛችን። ለሶስትም አድርጋችሁ መጠቅለል ትችላላችሁ፣ ለሁለትም ማለት ነው።

ሩማን፣ ግብስ ሩማን አለኝ። ዘይ ዘይቱን የለኝም። ዘይቱን የማረገው ዜይ ዘይቱን እዝህንና ሌና ሽፋ መረቅት ማች ወይም ድጃጀት ማረቅ ነው። ምንድነው የሚባለው ፍልፍል አስዋድ ከሙን ሌሙን የተወቀጠ ሽንኩርት የተፈጨ ማለት ነው። ሌሙን ወቅጨዋለሁ ማለት ነው በመወቀጨ እዝክ መልህ አለ የፈለጋችሁትን ባህራት ማድረግ ትችላላችሁ። እዛ ይሄው እዚህ ይሄ ማለት ነው። ሌሞን ተጠምቁታላችሁ። በአንድ ላይ ስትደበለቀ በኋላ ማለት ነው። የጆብ ሶርማን ወደ አሰራሩት እንገባ እናደርጋለን። ስርማን ሮማን ሊያንሰይ ነው መሰል ዘይት ትንሽ ያፍታታልና ዘይት ዘይቱ እንዲሆን ጥሩ ነበረ። ሰው እንደ ቤቱ ነው ብሏል። እንደ ጎረቤቱ አይደለም። ትንሽ ዘይት አያያዝም ማለት ነው። ይኸው ሽንኩርት፣ ቅመሙ ምናምን በአንድ ላይ ያለ ሁሉንም

ያረኩበት ማለት ነው። እዛ ይሄንን አድርጋለሁ። ትብስ ሮማን አድርጌበት አለሁኝ። ዋና ዋና ና ና ና ና ሽፍናው ለሐመቶም ካላችሁ አንወድም ብለውኝ ነው ለሐመቶም ና ሐመቶም ማረግ ትችላላችሁ። ይሄን ይመስላል ሐሽዋው ማለት ነው። ማሻአላ ከዛ እንዲህ ያረጋችሁ ማጠቅላል ነው። በዚህም በላይ ቀይ መሆን የለበትም። ለምን? ቲማቲም ምናምን ስለሚደረግበት ይሰራ ተፈጭቶ፣ ይህን ይመስላል ሐሽዋው ማለት ነው ማሻላ። ጣዕሙ ግን ሎሚ ነው ማሻላ። ሎሚ ለሚወድ ሰው ነው። ይህን እንዲህ ተደርጎ ይችን በዝች ላይ ይች መውጣት አለባት ማለት ነው። ይችና ይቺ ለሁለት ይች መውጣት አለባት። እንጨቷ ለመጠቅለል ስለምታስቸግር ቻሳየ ይችን ጨቷን እንደዚች በስኪን ትጨርጋችሁ ማውጣት አለባችሁ ማለት ነው። በምፈልጉ አቅርጥ አቀርጣ አድርጋችሁ ማጠቅለል በሶስቱም ፈልጋችሁ ለሁለትም፣ ይሄው ሄላንተ ስለሚተልቅ ለአንድ ስለሚተልቅ ተነስ ያደረጋችሁ ማለት ነው። ይሄን ይመስላል። እንደ ጠቀልን ነው። እዚህ ከእንትኑ አለ። ወደ አሰራሩ እንገባ። ይህን ይመስላል። እንደዚህ ቆራርጫታለሁ ወይ በእንዲህ አድርጌ ማለት ነው። ይሄው እዚህ በጣጥሼ ከታች ደረድራለሁ። በስጋ ነው የምሰራው። ከታች ስጋ አድርጌ ማለት ነው።

እዛ እየጠቀልልኩ ከላይ አረጌ ካልጣውን ፈቺ ማድረግ ነው ማለት ነው። ከላይ ይህን ይመስላል። እንደዛ አድርጋችሁ እየጠቀለላችሁ መጨመር ነው ማለት ነው። ይህን ይመስላል። አሁን ደግሞ ይሄ ዝቅ እንትናለ ሁን ይጠቀለለዋለኝ ከላስ ይሄ ለእንትን የሚያስፈልገው ካልጣ ከላይ ለማድረግ ማለት ነው። ሽንኩርት እንደዚህ አድርጌበታለሁ ከላይ በጣም ይኖረዋል ማለት ነው። እዚህ ነጭ ሽንኩርት አለ። ማዥ ጦማጥ ማዥ ጦማጥ ይህንን ፈጫለሁ ማለት ነው። ይሁን እንደዚህ ፈጮቻለሁኝ።

እና ከሁለት ሰዓት በኋላ ይሄንን ስጋም ስላሉ ቅንስ አድርጌ ከሁለት ሰዓት በኋላ እንገናኛለን።